ሰላም ሰላም ጠናስጥልኝ ክቡራትና ክቡራን ዩቲዩብ ቻናሌ ቤተሰቦች በመንደሩል ቤት የምትገዙ ሰዎች ከፍተኛ ጥንቃቄ ማድረግ አለባችሁ በመንደሩል ምንም አይነት ግብይት ማድረግ የለባችሁም የመንደሩሉን እንደያዛችሁ ቤቱን ስሙ ሳታዞሩ ይህ ቤቱን የሸጠላችሁ ሰው በእዳ ቢያዝና በእዳ ከመንግስትም ይሁን ከግለሰብ እዳ መጥቶበት ቢወሰንበትና በፍርድ ቤት አፈጻጸም ቢከፈትበት ይሄ መንደሩል አያስጥላችሁም የገዛችሁት ቤት አይናችሁ እያየ በአፈጻጸም ተሽጦ ለዕዳ መክፈያ ይሆናል እናንተ የቤቱን ገዝተነዋል ብላችሁ የመንደር ውሉን ብታቀርቡ የመንደር ውሉ እንደማያስጥላችሁ እንደማይከላከላችሁ ልታውቁት ይገባል በተደጋጋሚ እንግዲህ በመንደር ውል ቤት መግዛትን በተመለከተ የሚነሳው ስጋት ምንድን ነው ይሄ መንደር ውል በህግ ፊት የሚጸና ስላልሆነ የማይንቀሳቀስ ንብረት ሽያጭ ውል በሚመለከተው የመንግስት አካል ፊት በውልና ማስረጃ ወይም በሰነዶች ማረጋገጫና ምዝገባ ጽህፈት ቤት መደረግ ስላለበት በመካከላቸው በሻጭና በገዢ መካከል አለመግባባት ቢፈጠር ሻጩ ውሉን አላቀውም አልሸጥኩም ቤቱን ብሎ ቢክድ ፊርማው እንኳን ተመርምሮ የራሱ ቢሆን ቤቱን የእናንተ አያደርገውም። እናንተ ቤቱን ትመልሳላችሁ፣ ሻጩ ደግሞ ገንዘቡን ይመልሳል። በዚህ አግባብ ነው እና ብዙ ጊዜ የሚነሳው ስጋት ምንድን ነው? ከሻጩ በኩል የሚነሱ ስጋቶች ናቸው። ነገር ግን ሻጩ ሳይክዳችሁ ውል ማድረጉን እያመነ የመንደር ውሉንም እያመነ፣ ነገር ግን ይሄ የሸጠላችሁ ሰው ከሌሎች ሰዎች ጋር ባለ የስራ ግንኙነት የብድር ግንኙነት እንደዚሁም ደግሞ ከመንግስት የሚሆን ከግለሰብ ዕዳ ቢመጣበትና በፍርድ ቤት ያንን ዕዳ እንዲከፍል ቢወሰንበት ይህ ሰው ያስፈረዱበት ሰዎች ወይም ደግሞ በፍርድ ቤት ከሰው ያስወሰኑበት ሰዎች የእሱ ሀብት የእሱ ንብረት የሆነን ለፍርዱ ማስፈጸሚያ ወይም ደግሞ ለፍርድ ቤት ለተወሰነላቸው ማስፈጸሚያ በሚፈልጉበት ወቅት እናንተ በመንደሩ ልገዝታችሁ የምትኖሩበትን፣ የምታከራዩትን፣ የያዛችሁትን ቤት በፍርድ አፈጻጸም በኩል ማሸጥ ስለሚችሉ እናንተ አደጋ ላይ ትወድቃላችሁ። ምክንያቱም የማይንቀሳቀስ ንብረት ባለቤትነት እንግዲህ የሚፈጠረው ምንድን ነው ወይም ደግሞ ህጋዊ ባለመብትነን ለማለት ማቅረብ ያለባችሁ በሰነዶች ማረጋጫ እና ምዝገባ ጽህፈት ቤት ወይም በውልና ማስረጃ የጸደቀ ውል ነው። እንግዲህ የማይንቀሳቀስ ንብረት ወይም ቤት ካለው ልዩ ባህሪ አንጻር ንብረቱን ከአንድ ሰው ወደ ሌላ ሰው በሽያጭ ለማስተላለፍ የሚደረግ ውል በሶስተኛ ወገኖች ላይ ያም ማለት እነዚህ ዕዳ ጠያቂዎች ግለሰቦች የሚሆኑ የመንግስትም ሊሆን ይችላል የእኔ ቤት ነው ብላችሁ መከላከያ ለማቅረብ ያ የሽያጭ ውል በህግ አግባብ በሚመለከተው አካል ዘንድ ካልተመዘገበ በስተቀር ያም ማለት በውልና ማስረጃው ውሉን እስካላደረጋችሁ በስተቀር መከላከያ አድርጋችሁ ማቅረብ እንደማትችሉ የፍትሐ ብሔር ሕጉ አንቀጽ 2878 በግልጽ ደንግጓል። ይህንን በተመለከተ እንግዲህ በርካታ የሆኑ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጣቸው ውሳኔዎች አሉ። ስለዚህ በመንደሩል ገዝታችሁ ተጻጽፋችሁ የፈለገ ምስክር ቢኖራችሁ ውላችሁ የፈለገውን ያህል በሚያምር ቋንቋ ቢጻፍ የፈለገውን ያህል ብታደርጉት የፈለገውን ያህል አንቀጽ ብታስገቡበት አራት ፔጅ አምስት ፔጅ ቢጽፉት በፈለገው ባለሙያ ቢጻፍ የመንደሩል የመንደሩል ነው። ስለዚህ ሶስተኛ ወገኖች በዚህ ቤት ላይ ከሚያነሱት የይገባኛል ጥያቄ ወይም የእዳ ጥያቄ ሊያስጥላችሁ አይችልም ሰውየው ሳይክዳችሁ ማለት ነው። በሌላ በኩል ደግሞ እንግዲህ በእርግጥም በዚህ ቤቱን በሸጠላችሁ ሰው በሻጩ ላይ ዕዳ ያላቸው ሰዎች በትክክለኛ ሳይሆን ሻጮች ራሱ አንዳንድ ጊዜ ከጓደኞቻቸው ጋር፣ ከወዳጆቻቸው ጋር፣ ከሌላ ሰው ጋር በመመሳጠር ችግር ሊፈጥሩባችሁ ይችላሉ። ቤቱን በመንደሩ ለእናንተ ከሸጡ በኋላ የመንደሩሉ እንደማያስጥላቸው ሲያቁ ለሌላ ሰው ቼክ ይሰጣሉ የብድሩ ሊዋዋላሉና ያ ሰው እንዲከሳቸው ያደርጋሉ። ከእናንተ ጋር የተቀበሉትን ገንዘብ አጥፍተውታል፣ ሌላ ሀብትና ንብረት የላቸውም። ስለዚህ ሌላ ሰው ቼክ ይሰጣሉ ወይም የዕዳ ውስጥ ይገቡና እንዲከሳቸው አድርገው ቶሎ እንዲወሰን በማድረግ የእናንተን ቤት እንዲያዝ ያደርጋሉ። አንድ ቀጥታ እንዲሸጥና ያ ሰው ገንዘቡን እንዲወስድና እንዲካፈሉ ያደርጋሉ። በሌላ በኩል ደግሞ በእጅ አዙር ድርድር እንዲደረግና ገንዘብ ከእናንተ ላይ እንዲወሰድ የሚያደርጉበትም አጋጣሚ አለ። አንዳንድ ክፉ ሰዎች ማለት ነው። ስለዚህ የመንደሩን ሰውየው ብቻ ሲክዳችሁ ሳይሆን ችግር የሚፈጥርባችሁ በሶስተኛ ወገኖች ላይ የመንደሩን ይገባኛል ጥያቄ በሚያነሳ በማንኛውም ሰው ላይ መከላከያ አድርጋችሁ ልታቀርቡ ስለማትችሉ ይህንንም እንድታውቁት ነው። ውድና የተከበራችሁ ፕሮግራም ተከታታዮች፣ ሰዎች ሰውየውን አምነዋለሁ፣ ቤት ሸጠልኝን ሻጩን አምነዋለሁ ስለዚህ አይክደኝም ይሄንን የመንደሩል በሚል ተነሳስተው ብቻ የመንደሩል አድርገው ብዙ ምስቅልቅል ብዙ ችግር የደረሰባቸው አሉ። ሰውየው በእዳ የሚፈለግ መሆኑ የግለሰብም ይሁን የመንግስት ዕዳ ያለበት በመሆኑ ብቻ ይሄ ንብረቱ በእዳ በሚያዝበት ወቅት እናንተ ይህንን የመንደሩል መከላከያ አድርጋችሁ ልታቀርቡ ስለማትችሉ ማለት ነው። ድን የተከበራችሁ የፕሮግራሚንግ ተከታታዮች ስለዚህ ከፍተኛ ጥንቃቄ ማድረግ ያስፈልጋል ማለት ነው። እና ይሄንን ማወቅ ያስፈልጋል። በዚሁ አግባብ ራሳችሁን መጠበቅ ያስፈልጋል። አንዳንዴ ቀላል የመሰሉን ነገሮች የመሰሉን ነገሮች ናቸው ከፍተኛ መስዋዕትነትና ችግር ውስጥ የሚከቱን። አስበን አድልመን የምናደርገውን እያንዳንዱን ድርጊት በተለይም ብዙ ዓመታትን የለፋንበትን ገንዘባችንን፣ ሀብታችንን የሆነ ነገር ላይ ስናፈስ በቅድሚያ ባለሙያዎችን አማክረን ወስነን መሆን አለበት እንጂ ዝም ብለን ሳንበዲን ስላመን ነው የሆነን ሰው ስላወቅ ነው ወይም ደግሞ ሰዎች ስለገፉን፣ ደላሎች ስለገፋፉን ዝም ብለን ዘው ብለን መግባት የለብንም እና ፍርድ ቤቶች ከሚደረጉ ክርክሮች ቤትን በተመለከተ ሽያጭን በተመለከተ በጣም ከፍተኛውን ቁጥር የሚይዘው ከቤት ሽያጭ ውል ስምምነት ጋር ፎርማሊቲ ጋር ወይም ደግሞ በመንደር ውል ጋር ከመደራረግ ጋር ከመካካድ ጋር የተደረጉ የሚደረጉ ክርክሮች በመሆናቸው ከፍተኛ ጥንቃቄ ልታደርጉ ይገባል እንጂ ዝም ብላችሁ በመንደር ውል ገዝተናል በፈለገው ጊዜ ስሙን ሊያዞርልን ይገባል በሚል መቀመጥ መቻል የለባችሁም። የምታደርጉትን የሽያጭ ውል በተቻለ መጠን ሀንድረድ ፐርሰንት በሰነዶች ማረጋገጫ እና ምዝገባ ጽሕፈት ቤት ማድረጋችሁን አትርሱ። ካልሆነ ውሉ ፕሮቴክት አያደርጋችሁም። በኋላ ለሚመጣባችሁ ችግር ያው ኃላፊነቱን ራሳችሁ እያወቃችሁ እንደገባችሁበት እንደምትወስዱት ነው ግምት የሚወሰደው። ውድና የተከበራቸው የተከበራችሁ ፕሮግራሚንግ ተከታዮች፣ ስለዚህ ውሉ ሶስተኛ ወገኖችን ፕሮቴክት እንዲያደርጋችሁ እንደዚሁም ደግሞ የሸጠላችሁ ሰው እንዳይክዳችሁ በሰነዶች ማረጋገጫና መዝገባ ጽሕፈት ቤት የተደረገ የሽያጭ ውል ያስፈልጋችኋል። እንደዚሁም ከሶስተኛ ወገኖች የሚመጣ ንዳ እና እንደዚሁም ደግሞ በንብረቱ ላይ ይገባኛል ጥያቄን ለማስቀረት ከፈለጋችሁ የተሻሻጣችሁበትን ቢያንስ እንኳን ስሙን ባታዞሩ በቤቱ ማህደር ላይ በፋይሉ ላይ ማያያዛችሁን መርሳት የለባችሁም። ብዙ ሰዎች ውሉ ላይ እኮ ሌላ ሶስተኛ ወገን ይገባኛል የሚል ቢመጣ ልመልስ፣ ተከራክር የሚል ግዴታ ገብቷል። ስለዚህ ሶስተኛ ወገኖች ጥያቄ የሚያነሱ ከሆነ ያንን ሊመልስልን ይገባል የሚል ጥያቄ ያነሳሉ። ያ እንግዲህ እዳን በተመለከተ አይደለም ባለቤትነትን በተመለከተ የሻጩ ኃላፊነት ሊሆን ይችላል እንጂ እሱ የገባቸውን ወዳዎች በተመለከተ ይሄም የውል ግዴታ መጽሐፉ በውሉ ላይ እናንተን ሊከላከልላችሁ ስለማይገባ ከፍተኛ ጥንቃቄ ማድረግ አለባችሁ። ውድና የተከበራችሁ ፕሮግራም ተከታታዮች ይሄ የህግ ምክር እንደሚጠቅማችሁ አልጠራጠርም። አብሬያችሁ የነበርኩት የእናንተውን ጠበቃና ህግ አማካሪ ዩሱፍ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ።